ተጠንቀቁ፣ አስጊ ንግድ ውስጥ እንዳትገቡ ሲል፣ ሌላኛው ስጋቱን ማስወገዱን ተማሩ ይላል። አንደኛው ቤታችን ትልቁና አስተማማኙ ንብረታችን ነው ብሎ ሲያምን፣ ሌላኛው ቤቴ እዳ ነው፣ ቤትህን እንደ ታላቅ ንብረት የምትቆጥር ከሆነ አደጋ ውስጥ ነህ ብሎ ያምናል። ሁለቱም አባቶቼ እዳቸውን በየጊዜው ይከፍላሉ። ይሁንና አንደኛው መጀመሪያ ላይ ሲከፍል፣ ሌላኛው መጨረሻ ላይ ይከፍላል። አንደኛው ፍላጎቱን አንድ ኩባንያ ወይም መንግስት ሊያሟላለት እንደሚገባ ያምናል። ዘወትር ስለ ደሞዝ ጭማሪ፣ ስለ ጡረታ አበል፣ የሕክምና ጥቅማጥቅሞች፣ እረፍትና የመሳሰሉት ይጨነቃል። አስተማማኝና ቀጣይነት ያለው ሥራ ከምንም በላይ አስፈላጊ እንደሆነ ያምናል። ለመንግሥት በርትቼ በማገልገል ነው እነዚህን ጥቅሞች የማገኘው ማለትን ያዘወትራል። ሌላኛው በገንዘብ ራስን በመቻል ነው የሚያምነው የተቀጣሪነት ስህን ቦና በርካቶችን ድሃ አድርጎ ያስቀረ ነው በሚል አይወደውም። አንደኛው ጥቂት ዶላሮችን ለመቆጠብ ይጣጣራል፣ ሌላኛው አትራፊ ንግዶችን በቀላሉ ይፈጥራል። አንደኛው አባቴ ጥሩ ሥራ እንዳገኝ ጥሩ የማንነት መግለጫ እንዴት እንደማዘጋጅ ሲያስተምረኝ፣ ሌላኛው ግን ጠንካራና ውጤታማ የንግድ ዕቅዶችን የማዘጋጅበትንና ሥራ የምፈጥርበትን መንገድ ያስተምረኝ ነበር። ባለ ሁለት አባት መሆኔ ሐሳቦች በሰዎች ሕይወት ላይ ያላቸውን ተጽዕኖ እንድረዳ አስችሎኛል። ሰዎች ሕይወታቸውን የሚፈጥሩት በሐሳቦች መሆኑን ተገንዝቤያለሁ። ለምሳሌ ድሃው አባቴ ሁሌም መቼም ሀብታም አልሆንም ይል ነበር፣ እናም ያ ምኞቱ እውን ሆነ። በአንጻሩ ሀብታሙ አባቴ ዘወትር ለራሱ የሚያረጋግጠው ሀብታምነቱን ነበር። እኔ ሀብታም ነኝ ሀብታሞች ደግሞ ይህን አያደርጉም የመሳሰሉ ነገሮችን ያዘወትራል ከኪሳራ በኋላ የገንዘብ ችግር ውስጥ ሆኖ እንኳን ራሱን ሀብታም እንደሆነ አድርጎ መውሰድ ይቀናዋል በድህነትና በቺስታነት መካከል ልዩነት አለ ቺስታነት ጊዜያዊ ድህነት ግን ዘላለማዊ ነው ይላል ድሃው አባቴ ለገንዘብ ፍላጎት የለኝም ወይም ገንዘብ ለውጥ አያመጣም ማለትን ሲያበዛ ሀብታሙ አባቴ ግን ገንዘብ ኃይል ነው ይላል። የሐሳቦቻችንን ኃይል ምናልባትም አላወቅነውም ይሆናል። እኔ ግን ለሐሳቦቼ ልዩ ትኩረት መስጠት እንዳለብኝ የተገነዘብኩት ገና በልጅነቴ ነበር። ድሃው አባቴ ድሃ የሆነው በሚያገኘው ገቢ ምክንያት ሳይሆን በሐሳቦቹና በተግባሮቹ የተነሳ መሆኑን አስተውያለሁ። በልጅነቴ ባለ ሁለት አባት በመሆኔ የትኞቹን ሐሳቦች መምረጥ እንዳለብኝ በሚገባ ተምሬያለሁ ማን ነው ላዳምጥ የሚገባኝ ሀብታሙን ወይንስ ድሃውን አባቴን ሁለቱም ትምህርት እጅግ ወሳኝ ነገር በመሆኑ ላይ አንድ ዓይነት አቋም ቢኖራቸውም በአስፈላጊው የትምህርት ዐይነት ላይ ግን የሐሳብ ልዩነት ነበራቸው አንደኛው ጠንክሬ አጥንቼ ጥሩ ውጤት በማምጣት ጥሩ ክፍያ የሚያስገኝልኝ ሥራ እንድፈልግ ሲመክረኝ ሌላኛው ደግሞ ሀብታም መሆን የምችልበትን መንገድ እንዳጠና ገንዘብ የሚሠራበትን መንገድ እንድገነዘብና ገንዘብን የማሰራበትን መንገድ እንዳውቅ ይጎተጉተኛል። ደጋግሞ የሚለኝ ለገንዘብ አልሠራም፣ ገንዘብ ለእኔ ይሠራልኛል የሚለውን አባባል ነበር። በዘጠኝ ዓመቴ ገንዘብን በተመለከተ ከሀብታሙ አባቴ ትምህርት መቅሰም መረጥኩ። በዚህም ውሳኔ ምክንያት ምንም እንኳን የኮሌጅ ዲግሪዎችን የሰበሰበው ድሃው አባቴ ቢሆንም እሱን ላለማዳመጥ ወሰንኩ። ትምህርት ከሮበርት ፍሮስት ሮበርት ፍሮስት የማደንቀው ባለቅኔ ነው። በርካታ የምወዳቸው ግጥሞች ቢኖሩትም በጣም የሚመርጠው ያልተኬደበት መንገድ የተሰኘውን ነው። ምክሩን በየቀኑ በተግባር አውለዋለሁ። ያልተኬደበት መንገድ የተማረውን አባቴን ምክር ላለመቀበል መወሰን የሚያሳሳም ውሳኔ ነበር። ቀጣዩን ሕይወቴን መስመር ያስያዘልኝ ውሳኔ ግን እርሱ ነው። አእምሮዬ አንዴ ከወሰነ በኋላ ስለ ገንዘብ መማሬን ጀመርኩ። ሀብታሙ አባቴ ለ30 ዓመታት ዕድሜ 39 እስኪሞላ ድረስ አስተምሮኛል። የሚገባኝን ያህል ማወቄን ሲረዳ ነው ማስተማሩን ያቆመው። ገንዘብ ከኃይል ምንጮች አንደኛው ነው። ገንዘብ ይመጣል ይሄዳል ከሁሉም የሚበልጠው ግን ስለ ገንዘብ የሚኖረን ግንዛቤ ነው። ስለ ገንዘብ መማር የጀመርኩት ገና ከ9 ዓመቴ ጀምሮ በመሆኑ